አመት ምናምን ይቅርና አራት ወር ሶስት ወር ካወራ ወንድ አፈቅርሻለሁ እንድል ፈልጋለሁ። ግልጽ ነው ካለ ነው እንድሄድ ፈልጋለሁ። አሀ ምን አባይ ሰራ? ለኔ ጥሩ አይደለም። አሁን ከብሩኬ ጋር እኔ ብሩኬ ነው

ዙሪያ ላሉ ሰዎች እያንዳንዱ አዳሜ መጥቶ ሀይሚና አፈቅራታለሁ የሚሉት ለምንድን ነው ብሩክ አንድም ቀን አፈቅራታለሁ ሀይሚ የኔ ነች ብሎ አያውቅም አከብራታለሁ ነው የሚለው ወዳታለሁ ነው የሚለው ብሩክ አይደለም እንዴ

እዚህ ቤት አርጉ እዚህ ቤት በተረፈ ላወራቸው አስወጣቸዋለሁ። እዚህ ቤት ማለት ነው ለሴት ልጅ መብቶ ይከበር። ገባችሁ አይደለ? እኔ ሬሴ መጀመሪያ የገባሁት ሃይሚን እንዲፈለጉ እንዲፈለጉ እየዘቀዝቁ ሜሽን ያደርጉኛል። ገባሽ አይደለ? በጣም እየሰደቡ በግር ብልግና እየሰደቡ እንደፈለጉ እያደረጉ ሜሽን እያደረጉ ነው የሚሉ። አታድርጉ፣ በፈጠራቸው አምላክ አታድርጉ። እኔ አልፈልግም ማለት ነው የገባውት ገባሽ። ሁለተኛ ደግሞ ለምንድነው የብሩኬ ስር እግር ስር ወድቀሽ ለምን አፈቅራሽም ብሎ አላለችም እየተባለች ነው ምንት ያለሽ። የትኛ ጀግና ሴት ናት? እንደኔ እዚህ ሮዝ የምትፈቅደው ናት። ስለ ሀይሚ ፍቅሯን ተንበርክከ እንዴት ለምን የሚመክሯት የትኛ ጫምላ ጫምላቃ ናቸው? ምድረስ ሀቀቀ ሄዱ የትኛ ናቸው እንደዛ የሚሉት ሄዱና፣ የወንድ ጥማተኞች እናንተ፣ ለምኗት እንጂ መቸም ነው ማትለምነው፣ መቸም ነው ማትንበረከከው። ወንድ ቢሄድ ወንድ ይመጣል እንኳን ቢያቋት ማለት ነው። ወርቅ ናት ሀይሚ ማለት ከማንም ከኢትዮጵያ ሴቶች ጋር ማትወዳደር ጀግናና ወርቅ ናት። ማንም ቤት ቀረባት እንጂ አይቀረባትም። ምድር አሾካካ እና አሁን ኮሜንት ላይ የትኛውም ነገር ቢያወራ የምትቀየሙ የስደት ቤቶቼ በጣም ይቅርታ። ማለት አንድ ሰው ቪዲዮ እስከሰራ ድረስ ቪዲዮ ላይ ያየነውን አስቴት የማውራት መብት አለን። ማንም ሰው አንዱን ወግሞ አንዱን አግዞ አይደለም ማውራት ያለበት። ሁሉም ሰው ላየሰው ሰው ትክክለኛ እውነታዊ የሆነ ነገር ነው ማውራት አለበት። እኔ ማውራ ከማንም ይልቅ የሃይሚን ማንነት ብሩኬ ጨርሶ ያውቃል። ከማንም ይልቅ አንድ አመት ሙሉ አብሮ በልቷል አብሮ ሰርቷል። እዚህ ላይ እዚህ እድገት ላይ ሲደርሱ ብሩኬን ብቻውን አይደለም፣ ሃይሚን ብቻዋን አይደለም። ሃይሚ ማለት የእሷ እግር የገባበት ሁሉ እርጥብ ነው። ሁሉንም ዩቱበሮች አሽከርክረ ያሳደገችው በማንነቷ ሚትኮራ በፊቷ ላይ አንድም ቀን ጥቁር ነገር ሳትጨምር ነጭ ነገር ሳትጨምር በራሷ ማንነት እዚህ የደረሰች ጀግናና ህፃን ጨቅላ ልጅ ናት። ይሄን ማንም ሰው ጠንቅቃችሁ ታውቃላችሁ? በማንነቷ ደግሞ ምን ያህል እንደምትኮራ ዛሬ ላይ እዚህ ቲክቶክ ላይ እኔን የምትሉ ሴቶች ምናችሁም ምንም ብታወሩ ለእሷ አይሞቃትም አይበርዳትም፣ ምንም ብታወሩ ማለት ነው። ግን እኔ የሚቀየመው ማን ላይ ነው? ብሩኬ ላይ በጣም ተሰማኝ። አሁን ላይ እየተለቀቀ ያለው ቪዲዮዎችን ሳይ፣ ሜንሽን ተደርጎ የሚሰራ ነገሮችን ሳይ፣ እናንተ ልክ እንዳላችሁ ትላንት የመጣው ዳኒ ማን ሃይሚን እንኳን ሃይሚን አፈቅራት አለው እያለ ዩቱባቸው ያደጉ ወንዶች ብዙ ናቸው። ከእናንተ የማይደበቅ ነው። እዚህ ጋ መቶ ምናምን ሰዎች አላቸው። ሁሉም ሰው እኔ ሃይሚን አፈቅራት አለው እያለ ነው ዩቱብን እያሳደገ አንድ ቀን እሷ ግን አንድ ቀን እኔ አፈቅራት አለው ሃይሚን እንዳለ ወንድ ተገኝተ መልስ ሰጥታ አታውቅም። ሜዳ ወጣ እኔ እንደዚህ አይደለም ብለ መልስ አንድም ቀን ሰጥታ አታውቅም። አንድ አሁን እኮ በግድ እኮ ነው ስጪ የፈቅርሻል

ይሄ እኮ ዳግዳኒ ነው ምናምን ከብት እኮ ነው። ለሱ ለምን ይሰጣ አሳልፎ ማለት ነው። ብሩኬ ያውቃል እኮ እሱ ሲድብ ብቻ ነው ሁሉ ነገሩ ሲድብቻ ብቻ ነው ይያውቃል። ለምን ለምን አሳልፎት ይሰጣታል? ይፈልግሻል፣ ይፈልግሻል። እኔ ሴት ልጅ አሳደገች ነው ይላል ብሩኬ ማለት ነው። ለምን ይሰጣታል አሳልፎ? እስቲና ያለን ዛሬ ምን እንደሆነ የሚፈጠራ አወሪ ሃይሚ? እና እሷ እስከ ዛሬ በራሷ ተከብራ በጎኗ ያለውን ወንድ ልጅ ብሩኬንም አስከብራ የምትኖር ሰው ናት። ተቃላችሁ እና ይሄ ደግሞ ከማንም አይደበቅ እውነታ ነው። እሷ ማንም ሰው ብሩኬን በክፉ እንዲያነሳ አትፈልግም። ብሩኬን ይሁን ሌሎችም ግን የእሷን ስም በክፉ ማንሳት ይወዳሉ። አሁን ላይ ዳኒን እንደፈለገችው ዳኒ ጋር መኖር እንደምትፈልግ አድርጓት ለዳኒ ምንድነው ያለሽ ምናምን ብሎ አስሬ ምንም የለም እያለች አስሬ ይንጫጫሉ። ይሁን ግን ችግር የለም በማኑስ ማን ምን ነገር ኖሮት እንደሆነ እናንተም በእይታምና በአነጋገራቸው ታውቃላችሁ። ሶሲና ሶሲ ብሩኬን ከፈለገች እኔ እፈልጋለሁ ብሩኬን ማለት እውነት እግዚአብሔር ቁም ነገር እና ወረስቲ እህቶች ሶሲ ቦታ ላይ ብትሆን ሶሲ ቦታ ላይ ብትሆን እንደዚያ አርጋ አሳልፈት የሰጣ ነበር ዳኒን ብትሞት አሁን ዳኒ የሃይሚ ፍቅረኛ ቢሆን ለቡኒቴ ብላ ወግመ ዳኒን ትሰድቦ ነበር ሃይሚ በፍጹም ነው ማታረገው በማንም ፊት ጎንበስ አድርገን ወይ እንኳን ፍቅረኛ ሳይሆን ጓደኛውን ብሩኬ ማንም ሰው በክፉ እንዲያወራ ነው የማትፈልገው፣ ግን ፍቅረኛ ተብዬ ያቺ የዳኒ ዳኒን ምን ያህል ዝቅታ እያረገች እንደምታወራ እያያችዋት ነው እንግዲህ። እናት ወደ በኋላ የምንፈልገውን ነገር ለማግኘት እንሞታለን አይደለም ሴት እንላለን፣ እንኳን ከእናት እንሪቃለን። ገባሽ አይደለ? ብሩኬ ሚዲያ ላይ ራቅ፣ ከሶሴ ራቅ፣ ብሩኬ ራቅ እያለው እያንዳንዱ ሰው እየተነገረ ነው፣ በኮሜንት ሆን፣ በቪዲዮ ሆን፣ በምን ብሩኬ ከዛ መራቅ የማይፈልገው ነገር አንድ ነገር አለ። ገባችሁ አይደለም? አንድ ነገር እንዳለው ግልጽ ነው። እኛ ሀበሻ ስንባል ደግሞ የሰው አይን የሰው ግንባር አይተን ነው የምንረዳው። ምንም ነገር አያመልጠንም እኮ ከኛ ምንም እውነት። የሰው ከንፈር ምን እንደሚያወራው ላይ እናውቃለን በደንብ ነው የምናውቀው። ራቅ ሲባል እጇን ይዞ ነው የሚመጣው። ራቅ ሲባል እሷ ምን አደረገች እያለ ትከሻ ላይ ወስዶ እጁን ነው የሚችል። ዋይ ለምን እዚህ ጋር ትንሿ ልጅ ምንዋ ምስ ምንድን ነው የሚሰማት? ለዚች ልጅ ለምን ይሆናል እንዲህ እሷ ምን አደረገች? እሷ ነው ያታደረገችው ካሷራ አሪቅም ብሎ ስለሷ ምዋ እንት ምትከራከሪላት ለምን? እኔ አሁን የእውነት ሃይሚ የኔና ያንተ ነገር እዚች ጋር ይብቃለች። ነገር ትክክለኛ ወሳኔ ይመስለኛል። ለምን ብትሉ አሁን ብዙ ሰዎች እቺ ሃይሚ ብዙ ነገሮችን አፏ ሞልታ ማውራት የምትፈልገው ነገር ብዙ ነገር አለ። እሱም ምንድነው ብሩክ የኔ ነው ብሩኬ እኔን ነው የሚያፈቅረው። ብሩኬ እኔ እኔን አፈቅረዋለሁ እሱ የሚያፈቅረኛል ብለ እንዳታወራ የከለከላት አፋን ያሳዛት ነገር ምንድነው? ብሩኬ ያፈቅርሻል ብሎ አያውቃትም። ያ ነገር ይዟታል። ገባቸው አይደለም? አፋን ሞልታ እንዳታወራ የከለከላት ነገር እቺ በቃ ሚዲያ ላይም ብሩኬ ምንሽ ነው? ብሩኬ ጓደኛሽ ነው እንጂ ፍቅረኛሽ አይደለም እያለ አዳሜ ያረጀ ሁሉ በቂጥ ቁጭ ያለ ሁሉ እቺ እቺ እቺ አንድ ፍሬ ልጅ ጋር ምን ነሰው? ሴቶች እኛ ሴቶች ምን አይነት ፍጥረት እንደሆነ ባናቂም፣ እኛ ሴቶች ምን አይነት ፍጥረት እንደሆነ አናላቅም። ብዙ ጊዜ በኢየሱስ የሰው ነገር ለሄዳን ለጥፍ ማለት እንወዳለን። መንፈስ ነው ይሄ ሲጀምር ጌታ፣ በኢየሱስ እንደዛ እንደዚ የወሰነችው ውሳኔ እውነት ይመስለኛል። ለምን ማንንም መናቅ የለባት፣ መምራት እና መቀጠል አለባት። አይ እኔ ካንቺ ጋር መሆን ፈልጋለሁ። አይ እኔ ሴቶች ግን አይናችን ልባችን ነገር ነው፣ ግፍ ነው የኛ። ሬሳውን በአግባቡ ኢትዮጵያ መግባቱን ፈጣሪ ነው ሬሳችን እንኳን በአግባብ መግባቱን እግዚአብሔር ነው የሚያውቀው። አይደል እንደ ሴቶቼ። ስለዚህ አንድ ቺቺ አንድ የምታክል ገና ያላደገ ገና ገና እያደገች ያለች ልጅ ናት። ትንሽዬ ማለት ነው። ከኛ ከሁሉም ታንስ ታንሳ የምትገኝ ልጅ ናት። ገና ምታድግ ማለት ነው። ጌታ ችግሩ እንኳን ምን እንደሆነ ማታቅ ልጅ ናት። በኢየሱስ ስም ልታድግ ገና የምትታገል ልጅ ናት። እኛ ሴቶች ግን ምንድን ምን ነክቶ ነው ግን እንደዛ ምን ነው ለምንድን ነው ግን አታገባችን ላለውን ሰው ለምንድን ነው ትኩረት አድርገን፣ ማነው የሰው ነገር ለምንድን ነው አይናችን እንደዚ የሚያደርገው እንዴ? አንደኛ ሀይሚን ከፍ የሚያደርጋት ዝቅ የሚያደርጋት እኔ በራሴ አይምሮ፣ በራሴ አስተሳሰብ ብሩክ ነው ብዬ ነው የሚያስበው። እሱ በየሰዓቱ በየጊዜው ለብሩኬ ስሜት አለን ሲባል ሀይሚ ለአንቺ ስሜት አለች ብሎ ምን የእሱም በሀይሚ ህይወት ውስጥ ሹምግልና ነው እንዲ የቆመው። ይፈልጋለሁ ሲል እሱ አንቺስ ትፈልጋለሽ ብሎ እሷ መጠይቆ እሱ ምንድን ነው ለሷ? እንዴ ነውር ነው፣ ጥሩ አይደለም። በተለይ እኛ ሴቶች እረፉ፣ እንደዛ ባንሆን ይሻላል። እውነት ጥሩ አይደለም። የሰው ነገር ላይ ደግሞ አይናችን አናንሳ፣ ጥሩም አይደለም። ነገ በደንብ ነው ዋጋ የምንከፍለው። ከፍለው በደንብ መጻፍ ስለቻለም ብቻ መጻፍ አይደለም፣ ማውራት ስለቻለም ብቻ ማውራት አይደለም፣ ጥሩም አይደለም። ገባቸው አይደለም እዚህ ጋር እኔ በጣም የተናደድኩት ነገር ቢሆን በጣም ማለት ነው። እውነት እኔ ብሩኬንም ሀይሜንም እወዳችኋለሁ አከብራችኋለሁ። እውነት ነገ ጥሩ ሕይወት ጥሩ ነገር እንዲያጋጥማችሁ በጣም ፈልጋለሁ። እኔ ይሄ የእኔ ምኞት ነው እና ዛሬም ሆነ ነገ ብሩኬ ሀይሜን እኔም እኮ አፈቅርሻለሁ ካላላ ይሄ ብሩኬ ከሕይወቷ ይውጣ መንገዷን ይልቀቅላት። እንዲህ ልክ አይደለም። እንደ ልክ ነኝ እኔ በራሴ ልክ ነኝ። በነገራችን ምን ማለት ነው? እንደዚህ እንደ አጥር ቆሞ እንዳትሄድም እንዳትቀርም መሃል ለምንድን ነው? እንደ ንፋስ ወዲ ወደዛ፣ ወዲ አይቻልም። ጥሩ አይደለም። ሲጀምር የሚያፈቅራት ከሆነ አፈቅርሻለሁ። እያየን አይደል? ብዙ ከሱ ከኋላ የመጡ ሰዎች ላንቺን ሲመታለኝ ወድሻለሁ አሁን

በኢየሱስ ስም ይሄ በራስሽ አመለካከት ላይ በዚህ የቆም ብለሽ በራስሽ። ሴት ናቸው፣ ሴት ልጆ ናቸው። አስቡ ለሴት ልጅ ከሁሉም ነገር የወደፊት ፊልቸሯ ነው የሚያሳስባት። ዛሬ ከወንድ ጋር ኖረ፣ ነገ ከሌላ ወንድ ጋር የምትኖርበት ፊልቸሯን አስቡ እናንቴ በህይወታችሁ ላይ ጓደኛ አጠገባችሁ እየኖረ ነገ ላይ ደግሞ ሌላ ህይወት ለማያት ብዙ ነገሮች ቻሌንጅ ነው የሚሆነው። እችን ልጅ በመሀል ላይ አንድ አመት ሙሉ አንድ ቃል ሳያወጣ በጣም ያሳፍራል እኮ ግን ከሱ ሳትርቅ በወንድ ወንድ ልጅ አጠገብሽ ካለ ሌላ ወንድ ልጅ አይቀርብም እንዴ? በፊዝም በካሜራ እያለ ምንድን ነው የሚቀርበው? ህይወቷ ያሳስባት። አጥቼ ልጅ እኮ ነገ ፊርቸሯ ለልጆቿ የልጆቿ አባት ታሳያለች እኮ ይሄ ምንድን ነው ያለው? እየደረሰ ነው። ለዛ ብለን እንኳን እኔ አይደለም አይደለም ለምስ ይቆ አይደለም፣ ለነገ ህይወት ነው እኔ የሚያሳስበኝ። እንደሆነ ያውቃው ሊዳት ሊዳ ጥንክር ብሎ ይቀር ነገ ይሳይ ከዛ ባይ ይጣላሉ፣ ተመልሶ ይቆራረፋሉ እንዴ ጀትኛም ላይ ለዛሬ ደስታ ብለ የነገው ህይወቱ አታበላሽ ምትልበት ትልዋን ማበላሻት ራሱ አያስፈልግም። ማይሆኖ ከሆነ ማንም ሰው ከህይወቱ መውጣት ይችላል፣ የራሱን ህይወት መኖር ይችላል። ማንንም ሰው አስገድደ ለምኖ ወይም ማንም አያስቀምጥም ሰው ሲኖር ደስታ የሚሰጠው የነገ ህይወቱ ሲያምር ነው አደል? ይሄቶች እናንተ ዛሬ ላይ ስደት አለወጣችሁ ማታውቁበት ተገላይ ጎንቦስ ብላችሁ ብዙ ነገር እየተባላችሁ እንዴ እብድ እየተባልኩ ጎንቦስ ብዬ የሚሰራው የነገን ህይወትን ሊያስተካክል አይደል? ፊልቸሬን ሊያስተካክል አይደል? ዛሬ ላይ የሚሰራውን ነገር ለነገ አሻራ ሆኖ ተቀምጦ ክፉ ነገር ከሆነ ምንድን ነው ጥቂማችን ምንም አይደለም። እንዴ ምን ነዶ አባት፣ ምን ነዶ ፍቅረኛ፣ ቤተሰብ ሲተነተን አይደል እንዴ ህይወታችን ልናስተካክል ዛሬ ላይ እሷ ከዚህ ልጅ ጋር እየሰራች እኛ ስራን ነው የምናየው፣ እኛ አብሮ መምጣታቸውን ነው የምናየው። አብሮ ይምጡልን፣ አንድ ላይ ይሁንልን ነው የምንለው። የዚች ልጅ ህይወቷ፣ ሴት ልጅ ናት፣ ያሳስባታል። ዛሬ እንደዚህ ከዚህ ብሩኬ ጋር ኖረ ኖረ፣ ነገ ላይ ደግሞ ሌላውን ቢታገባ ይሄ ማን ነው? ዩቱብ ላይ የተቀመጠ አሻራ ይለዘላለም ህይወት ይቀመጣል። ይሄ ልጅ በሷ ላይ የሚኮራና የሚወዳት የሚያፈቅራት ከሆነ ስሜት ካለ ለምንድን ነው ሃይሚ እኮ ሰው የሚሸማቀቅባት ሴት አይደለችም አለምን የምታስተዳድር ጀግናና ጠንካራ ሴት ናት ለዚች ልጅ ፍቅሯን አይደለም መግለጽ ጎንበስ ብሎ ቢኖር የትኛው ወንድ ሲያንሳት ነው እና በማይሆን ቦታ ላይ እንደ መገኛት ረካሽ የሚያደርግ ነገር የለም በማይሆን ስፍራ ላይ ነጌ ላይ ክፉ ነገር የሚቀመጥበት ቦታ ላይ ሃይሚ ላይ የሚትፈርዱ ሰዎች እናንተ ብትሆኑት በሷ ቦታ ላይ የዛሬ ደስታ ብላችሁ ነገ ህይወታችሁን ታበላሻላችሁ። ለህይወታችሁ ጥቁር ነገር ታስቀምጣላችሁ፣ የእውነት ጥላሸት ታስቀምጣላችሁ። ብሩኬ እያላችሁ የሚታወሩት ምንም አይነት ምነት ከሌለ ምንም አይነት ፍቅር ከሌለ ከኔ ጋር ኑር ተብሎ ማንንም ሰው እኮ የሙቅን ተብሎ አይያዝም። ሰው የራሱን ማዝ ይኖራል። ሰው የራሱን ህይወትን ይመራል። ሃይሚ ደግሞ እንደዚህ አይነት ሴት አይደለችም። ማንንም ተለማምጣት ያላንተን እኔ መኖር አልችልም ብለናል የምትኖር ሴት አይደለች። እንኳን እግዚአብሔርን ልንገራችሁ፣ የትኛም ዩቱበር ቢሆን እስከ ዛሬ ከብሩኬ ጋር ሲኖር ማለት ነው ካምበርክቶ ነበር የፍቅር ጥያቄ የሚያቀርበው የትኛም ሴት ከንበርኪኮ ነበር እኔ አፈቅራለሁ ብሎ የፍቅር ጥያቄ የሚያቀርበው። እሷ ግን ልቧ ጠንካራ፣ ለዓላማ የምትኖር ብዙ ግቦችን ለመድረስ የምትጠነክር የምትበረታ ልባም ሴት ከጠገቧ ከኖረች የትኛው ወንድ ሰው ሆኖ ነው የሚገኘው? እኔ ዛሬ ላይ ሊወቅስ አይደለም፣ ብሩኬም እዚህ የደረሰ ሃይሚም እዚህ የደረሱ ጠንካራ ሴት በጀርባ ስላለች ነው። ለብሩኬ ብሩኬም እንደዛ እኔ ሁሌታቸውንም እየወቀስኩ ሳይሆን፣ ማንም ሰው እናንተም ቢትሆኑ፣ ማንም ሰው ከእናንተ ጋር አብሮ እንዲኖር ብላችሁ በማይሆን አትታለሉ። ሰው ቢሄድ ሰው ይመጣል። የእውነት ጠንካራ ናት። መቼም ነው ማትሰበረው። እግዚአብሔርን ሃይሚ ነጌ ትቆጫለች፣ ታለቅሻለች፣ ደምን ባይ እየፈሰሽ ትመጫለች ብላችሁ የሚታወሩ ሴቶች ለራሳችሁ አልቅሱ። ይሄን ነገር ዛሬም ነጌም ተማምኝም ያወራው ነገር ቢኖር ሃይሚ መቼም ማትሰበር ማትበገር ሴት ናት። ሰው አቃሎ እሷ እንደዚህ ናት፣ እሷ እንደዚህ ናት ልትሉ ትችላላችሁ። እሷን ማንም ልታቋርጥ አትችሉም። ረቂቅ አስተዋይ ጠንካራ ጀግና ውድቆ መነሳትን ስድቡን ንቆ ማለፍን የምትችል ጀግና ሴት ናት እና ብሩክም የራሱን ህይወት ከዛ በኋላ መኖር አይችልም እያልኩ አይደለም። የትኛም ሴት መልካም ሴት ከእሷ የበለጠ ቆንጆ ሴት ሊያገኘው ይችላል። ብሩክም ግን ማንም ሃይሚን አይደርስም። እንዲህሳስተሻል እኔ የእናቴ ልጅንን ብሏል። ለምን ተስባ ሰጣት ነው መጀመሪያ ግብሽ? ለምን ተስባ ሰጣት መጀመሪያ አፉ የሚወጣ ሁሉ ተስባ የሚሰጥ አላፊ ግባሽ ይወቴ ነሽ፣ ምናምን ነሽ ምንድን ፈጣሪ ዋጋ ዋጋ በጣም ነው የምትገርሙት ወንዶች፣ ፈጣሪ ይጠብቃቱ የእውነት ረካሽ ቦታ ላይ እንደመገኛት ልብ የሚሰብር ነገር የለም። ለሰው ልጅ ታምናችሁ ስትገኙ፣ ያ ሰው እናንተን ሁሉ ጊዜም አሳልፎ የሚሰጥ ከሆነ የእናንተ ሊፋታችሁ ዋጋችሁ ባዶ ነው የሚሆነው። የእውነት የሚያመው ነገር ይሄ ነው። ብዙ ነገር ሲሰሩ አይቻለሁ። ብሩክና ሀይሚ ከመጡ ጀምሬ ነበር ተቀርጿቸው። እስከዛሬ የትኛውም ባንክ ላይ የትኛውም ስራ ላይ ብሩኬ አሳልፎ ሃይሚል ያልሰጣበት ነገር አታገኙ። ሁሉም ላይ ቶሎ እና ሰው ካልወደደ ሰው ፍላጎት ከሌለ ያን ሰው ተስፋ አለመስጣት ከሱ ጋር እንዲቆይ ማለም አባባይ የትኛውም ሰው አታስቆዩ። እንዲህ ተስፋ አትስጡ። ለእናንተ የማይሆንበት ቦታ ላይ አትገኙ። እኔ አልፈልግም እንዲህ አይደለም ብላችሁ ህይወታችሁን አቋጩ። ሴት ሆናችሁ አትፍረዱ። በቃ እኔ እንዴት ብዬ ላስረዳችሁ? ቢያወራ እንኳን ትሰለቻላችሁ፣ የእውነት ይሰለቻችኋል። እኔ ብዙ ነገሮችን ታዝቤያለሁ። እንኳን ከእናንተ ተለይቼም ላይ ሆኜ ብዙ ነገሮችን አይቻሉ። ሴት ሆናችሁ ሀይሜ እንዲህ ናት የምትሉ ሰዎች እናንተ ሀይሜ ቦታ ላይ ብትሆኑ እስከዛሬ ተዋርዳችሁ ነበር የፍቅር እንትን የምታደርጉት እና ምንም ክፉ ነገር ማውራት አይጠበቅም። መሄድ የፈለገ እግር ማንም ሊያስቆሙ አይችልም። ይሄድ አይስበር። ቃላቱን ክፉ ቃላት አይጠቀም። ማንም ሰው ከኔ ጋር ቆይ ተብሎ የሚያለቃቀስበት ሁኔታ የለም። አውሮ እናንተ። ይሄ ደግሞ አካውንት አዲስ ነው፣ ፎሎ አድርጉኝ ውዶች እሺ። ሌላ ሰው አውሮ በኋላ ላይ እድል ካገኘው አውራለሁ። በቃ እሺ እናንተም ተጫወቱ፣ አውሩበት። ስታውሩ ግን እውነት አሁን አውሩ፣ ለነገ ለራሳችሁ ስትሉ። መልካም ቀን ወዳቸው አለው። ወደ በኋላ እመጣለሁ። እሺ፣ በዚህ የላንች መልካም ቀን የሚልሽ እና ይሄ ፋታው ለራሳችሁ። እኔ የገበሁት መጀመሪያ ላይ አንድ መቶ ሰላሳ ሰዎች የምትረዱ የምትችሉ ከሆነ እኔ የገበውት ሃይሚበት በጣም ተዘግዝቃለች፣ እንዲፈለጉ በብልግና ነው የተዘገዘገችው። እግዚአብሔር ሴት ሆናችሁ አይ አታልቅሽ ጓስ ማንም ሃይሚ ደ አደረገ የረገጠችበት ቦታ እኮ ማማርቀት አይችልም። ያግልጽ እኮ ነው መንጫጫት ሲጀመር ዝናብ ነው ምን ይሰራል? ይሄ ሴት ማለት ነው። ለሴት ልጅ እንደዛ ለምን ያሳፍራል ታደርጉ? እግዚአብሔር በጣም ነው የሚያሳፍረው። እየሰበተለ ሴቶ ነው የእውነት ያሳፍራል። ላይ ያላችሁ እህቶች ሎ መልሶ የተዘቀዘቀችበትን ቤት ለእኔ ሼር አርቁሽ። ከዚህ በኋላ እኛም እነሱን አምጥተን ነው መዘቅዘቅ የምንጀምረው። ብሩኬን ወይም ሌላ ሰው አይደለም የምንዘቀዝቀው። ያ የዘቀዘቀን ሰው አምጥቼ ነው መዘቅዘቅ የሚጀምረው፣ ቤቴን ከፍቼ ማለት ነው። እና ለህልናችሁ የማትኖሩት ሰዎች ስግደት አለም ላይ ነው ያላችሁ። ፈጣሪ የጃችን ስጣችሁ

የእውነት ናይ ርያ የነገ የሆነ እናስብ እንጂ ተውት የዛሬውን ተው። አራቱ አንዱን ጣት ወደ ሰው ስታሳየው አራቱ ወደ አንቺ ነው የሚያሳየው። ማወቅ ያለባችሁ እሱን ነው ሲጀመር። አንዱን ወደ ሰው አራቱ ወደ ራስሽ የለ። እያንዳንዳችን የስራችን የሚሰጠው እግዚአብሔር ነው። ደግሞ ያንን ሁሉ የሚያደርገው ብሩኬ ነው። ቢያስከፍ ቢያስከብራት እኮ የሁሉ ነገር አይመጣም። ፕራንክ ነው ላል እንዴ ፕራንክ ነው መናገር ካለበት ከካሜራ ጀርባ እንደፈለገ እናገር ካሜራ እንደፈለገ እየተናገራት ይሄ እንደዚህ ትሆናለች እንደዚህ ልትሆና በቃ በጣም ያሳፍራል። እውነት እንደ ያወቅሁት ቀን እራሱ ይጥፈናው አልኩት። እውነት እኔ በኢየሱስ ነው መልካም ቀን ጋባለው። ራሳችሁን ጠብቁ። ደግሞ እህቶቼ ራሳችሁን ጠብቁ። ሰው ሀገር ላይ ያለ ነኛ ማንንም ለነኝ ነው ከእግዚአብሔር ውጪ ማንንም እውነት እግዚአብሔርን እኔ እንኳን አሁን ላይ ማን ነው ተከብሮ የሚኖረው እያልኩ ነው። እግዚአብሔርን ቤዚ እንደዚህ ሀይሚን ጠልቶ እሱን ብቻ የሚወዱት ግሩፕ ላይ እራሱ ሄዶ እየተገኘ እሷን የተዘቀዘቀ ቪዲዮ እያያችሁ ነገር እያየ ነው። ቀመጥም የለም ዝቅ ብሎ የሚኖርም የለም። እኔ የምር በጣም የገረመኝ በብልግና ሰድቦት ማለት ነው። ዝግ ዝግ እኔ የሚንዢን ያደርጓል። እኔ የሚንዢን አታድርጉ፣ በቃ እኔ አልፈልግም። ለምሳሌ በውስጥ ላይ ፎቶ ካለ ፎቶ ላይ የልጅቷን አካውንት አምጥና ዘቅዝቁ፣ ሁላችንም እንዘቀዝቃለን። ከዚህ በኋላ ሀይሚን የምዘቀዝቀው ሰዎች ፎቶ ካለ እግዚአብሔርን ሰውን ቤቴ ላይ ባለፈው ዳኔን ብቻ ነው የዘቀዘቁ ግን ከዚህ በኋላ ትዕግስት የለኝም። በማታቀ ነገር ልጅቷን ደግሞ እዚህ ጋር መታችሁ ሪኮርድ የሚታረጉ ባለጌዎች ውጡ ከዚህ ቤት ምታቆ ታዋት ራሱ የምትሳሳ ልጅ ለማየት ራሱ በስሴት የምትታይ ልጅ እንዴት ነው? ሰፊ ያለን ሁላችንም እንትን ነው። ሰው ቤት ነው። በብልግና ልጅቷን አትዘግዝቋት ነው። ገበሽ እየዘቀዘቃችሁ ደግሞ ለእኔ እዚህ በፊት በነዚህ ልጆች የላወቅኳቸው ቀን ምን አለ ብዬ በጣም ታምሜ በጣም ጉዳት ላይ ስለደረስኩ ነው። አሁንም ያለቀሳችሁ ምናምን ነገር እራሳችሁ አታማም ማለት፣ እኛ አሁን በሰው ቤት ያለን ሰዎች በጣም አስቸጋሪ ነው። ስራ ስንሰራ ደግሞ ያው ታመምኩ ከተባለ ተጨማሪ ስራ ነው የሚጨመርልን። ያ ስለሆነ እራሳችሁ ነገሩ ቢያናድግም እነሱ ለእኛ እያሰቡልን አይደለም። ያ ስለሆነ ራስን፣ እኔ ከዚህ በፊት ስለታመምኩ ነው። በጣም ነው ያመመኝ፣ በጣም ነው እየታመምኩት ማለት ነው። ወላ እዚ ጋር ብናገር ይሄ ይሄ ነው ብዬ ብል ብዙ ነገር እናገራለው፣ ግን እዚህ ጋር ደግሞ መናገር ተገቢ ስላልሆነ ራሳችሁን ጠብቁ፣ አትታመሙ፣ አታልቅሱ። ደግሞ እዚህ አታልቅሱ። ነገሩ ቢያናድድም ማለት ነው። ነገሩ ቢያናድድም ይሄን ያህል ምን አድርጋ ነው? ቆይ ይሄን ያህል ምን አድርጋ ነው? እኛ ከመጀመሪያ በፃንነቷ ቦርሳ ይዛ ስትማል ያየናት ሰዎች እኛ እናቃታለን። እኔ እኮ አሁን ነው አየሁት። ጭራሽ እሳት ውስጥ አስገብቶ እየቃጠሉ ነው ፎቶ አማካኝ ይሄን ለዚህኛው ኮመንሴ። ያው እሱ ነበረ ማስከበር የነበረበት። ምንም አይደለም እንግዲህ ያለማወቅ ምንም አይደለም። ከሱሲ ራቅ መባል የጀመረው መቼ ነው? ፊት ለምን በባለፈው ፕራንክ በጣም ጎትቶኛል፣ አሁንም ድጋሚ ለምን አመጣሃት ብላ ስትለው አው ትተው ነበር። ምን አደረኩ እኔ ብራንክ ነው ይላል። ምን አደረኩ፣ ፕራንክ ነው እኔ ምራ ነው። ፕራንክማ ብራንክ መሆኑን አውቃለች እኮ፣ ግን እሷን ለምን መልስ አመጣሀት ነው እያለች ያለችው ማለት ነው። ህይወት ያስወጣት ያለ ዳግመኛ አላገኘትም። አንቺማ ማትወጃት ከሆነ ዳግመኛ ወደ ህይወት አላስገባትም ማለት ነው። ፍሬም ምስት የፍሬም ምስት ሲያስታርቅ ምንድነው ያለው? ሃይሚማ ማትወደውን ሰው ወደ ህይወት አላመጣም። አንቺም እንደዛው። ብሩኬ ለራሱ አይተገብርም እንጂ ሰው ሲመክር ማለት ነው በጣም አዋቂ ነው ብሎ እያለ ነበር። ታዲያ እቺ እንዲህ እጅ አትወዳትም ለምን ፍረንክ ስታረቅ እኔ የቀድሞ ፍሬንዱ ነኝ ስለምትላት ማለት ነው። እኔ ከአንቺ በፊት ያለው ፍሬንዱ ነኝ እያለች። አሁን በቀደምለት ምን አለች ሃይሚ ስትናገር ማለት ነው። እኔ ሁለተኛ ፍሬንድ መሆን አልፈልግም፣ ደባል መሆን አልፈልግም። እኔ ብቻ ይመስለኝ ነበር መስለኝ ነበረ እኔ ብቻ ይመስለኝ ነበረ።